ጨነጫን የፍየል ዘመን በጎች ቪዲዮ እየቆራረጡ ህዝቡን ለማታለል ይሞክራሉ። እስቲ ትክክለኛውን ቪዲዮ ሼር ላድርጋችሁ። እስከ መጨረሻው ተከታታሉት፣ ለሌሎቹ ማድረስም እንዳይረሳ። ወደ ቪዲዮ ኡስታዝ መሐመድ ከድር ዒሳ ብሏል ብሎ ፖስት ያደረጉት ቪዲዮ ይሄ ነው። ሩሩ ማን ሽሩሩ ብለ አምላክን አሳደገችው ትላለህ እንዴ? እየሱስ ክርስቶስ አምላክ አይደለም። ቪዲዮ ደግሞ ይሄ ነው። እንግዲህ ማርያም እግዚአብሔርን ነው እንደዛ ልጄ ልጄ እያለች እሽሩሩ ሙሽሩሩ ልጄ ልጄ እያለች ይቅፍ እያረገች እያባበለች አስተኛችሁ፣ ይላል። እሽሩሩ ማሙሽሩሩ ብለህ አምላክን አሳደገችው ትላለህ እንዴ? እየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ እባካችሁ፣ አትቀልዱ። ይህን ክርስቲያኑ ማህበረሰብ እውነትን እንዳይዝ ወደ ተፈጠረበት እምነት ወደ እስልምናው እንዳይገባ ሀቅ ላይ ጸንቶ የፈጣሪን መብት እንዳይጠብቅ፣ ፈጣሪን በብቸኝነት እንዳያመልክ ፈጣሪ ልጅ ያለው ቢጤ ያለ አምሳያለ ማለታቸው አንሶ አምላክን እናቲቱ እሽሩሩ ብላ ነው ያሳደገችው ትላላችሁ። በጣም ቀልደኞች ናቸው። ሲበዛል ላሀውለ ወላ ቁወተ ኢላ በኮቻላችሁ ስለ ልብዩ ኢየሱስ ክርስቶስ ማንነት መማር ከፈለጋችሁ እነ ዶክተር ዘበነን ጨምሮ ኑ እስልምና ላይ ተማሩና ክብራቸውን ጠብቁ። እባካ ወንድማችን ራስ ምታት ብሏል ተብሎ ፖስት የተደረገው ቪዲዮ ይሄ ነው። መሀመድ ተሰደበ ባይ ነው። ይህን ቪዲዮ ስሞ እኔ አሁን ወንጌል አደራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠቡ ትክክለኛው ቪዲዮ ደግሞ ይሄም፣ እየጠየቅን ያለ ነው። ስንሞግት የተጻፈውን ብቻ ይዘን እንሞግት፣ በመረጃ እንሞግት። አገባ ተብሎ ከተጻፈ አመነዘረ አንበል። ልብሱ ላይ ስፐርም ነበረ ሲባል አንጠባጠበ አንበል። የተጻፈውን ብቻ ይዘን እንሞግት። አይ የራሳችንን ቃላቶች ከኪሳችን እየጨመርን እንሄድ ከተባለ ጥሩ አይደለም፣ ምንም አይጠቅመንም። ወደ ስድድብ ነው የሚወስደን። ለምሳሌ ያክል በዛ አይነት አካሄድ እንሄድ ከተባለ መጽሐፍ ቅዱስ ላይ አዲስ ኪዳን የፈለግከውን ቦታ ገልጸ ኢየሱስ ገላውን ታጠበ የሚል ልታሳይን ትችላለህ። ይሄንን ስለሌለ ገላውን ታጠበ የሚባል ስለሌለ እኔ ተነስቼ ኢየሱስ ቁሻሻ ነው፣ ኢየሱስ ግማታም ነው፣ ኢየሱስ ጥንብ ነው እንድል ትፈልጋለህ? አላደርገውም። አላደርገውም። ኢየሱስ ገላውን ታጥቦ አያቅም፣ ቁሻሻ ነው እንድል ትፈልጋለህ? አላደርገውም። ሙስሊም ነኝ፣ አላደርገውም የተጻፈውን ብቻ ይዘን ለምን አንሞግትም? የተጻፈውን አበበ በሶ በላ፣ አበበ በሶ በላ ብለን እንሞግት። ለምንድን ነው ሌላውን ለማዋረድ ከራሳችን ኪስ አውጥተን የምንጨማምረው? ምን ይጠቅመናል? ምን ይጠቅመናል? አይጠቅመንም። እውነተኞች እስከሆንን ድረስ አንተም እውነት አለኝ እስካልክ ድረስ እኔም እውነት አለኝ እስካልኩ ድረስ የተጻፈውን ይዘን ለምን አንሞግትም? ስለዚህ ወገኖቼ አንድ የመጨረሻ መልእክት ላስቀምጥላችሁ። እናንተ መዛችሁ መዛችሁ ካርዶቻችሁን ጨርሳችሁ ወደ እምነት መጣችኋል። በመረጃ እና በማስረጃ ዘመን እናንተ አዋቂ ሌላውን አላዋቂ ለማድረግ አትሞክሩ። እውነት ካለ በእውነት ፍጋፈጡ። እውነት የያዘ ሰው ሁሌ ያሸንፋል። እውነት ትቃጥናለች እንጂ አትበጠስም። እናንተ ጋር ካለው በላይ መረጃው እኛ ጋር አለ። ስለዚህ ህዝቡን በማታለል በማጭበርበር ህዝብና ህዝብን ሃይማኖትና ሃይማኖትን አታጋጩ። እባካችሁ እንደዚህ አይነት ክፉ ስራ እየሰራችሁ ያላችሁ ሰዎች ተጠበቁ። ቁጥር ሁለት ይቀጥላል። ጠብቁኝ።